በብዙ ማጣት፣ በብዙ ጨለማ፣ በብዙ ድህነት፣ በብዙ ግራ መገባት፣ በብዙ መከራ፣ በብዙ ተስፋ መቁረጡ ስላላችሁ ሰዎች በሙሉ ዛሬ ለእናንተን ይህንን ጸሎት ምጸልየው አሁን ያላችሁበት ሁኔታ ተናግራችሁ ማትጠግቡ ድረስ ለብዙ ምስክርነት እንዲቀየርላችሁ ጸልያለሁ። አሁን ያላችሁበትን ሁኔታ እግዚአብሔር ለምስክርነት እንዲቀይረው ጸልያለሁ። እግዚአብሔር ለምስክርነት እንዲቀይረው ጸልያለሁ። እናንተ ተስፋ ቆርጣችኋል፣ ሰፈር ተስፋ ቆርጧል፣ ቤተሰብ ተስፋ ቆርጧል። እግዚአብሔር ግን አሁን ተስፋ በቆረጣችሁበት ነገር ሁሉ ላይ ህይወትን እንዲዘራ ህይወትን እንዲያደረግላችሁ ጸልያለሁ። እግዚአብሔር የተቆረጠ ተስፋ በመቀጠል ህይወትን በመስጠት የሚታወቅ አምላክ ነው። ዛሬ በእናንተ ጉዳይ ሁሉ ላይ ጣልቃ ይገባል። ነገሮቻችሁን ለብዙ ድል ለብዙ ምስክርነት ይቀይረዋል። እምባችሁ ይታበሳል። ተስፋ ከቆረጣችሁበት ከተቀበራችሁበት ጉድጓድ ውስጥ ትወጣላችሁ ። እግዚአብሔር በህይወት ያኑራችኋል። እግዚአብሔር በብዙ ድል፣ በብዙ ባለጠግነት፣ በብዙ ምርኮ ህይወታችሁን ድጋሚ ያነሷል። አሁን ከተጣላችሁበት፣ አሁን ከወደቃችሁበት ትነሳላችሁ፣ ትነሳላችሁ፣ ትነሳላችሁ። አሁን ጊዜያችሁ ቀርቧል። አሁን ይህ የእናንተ ጊዜ ነው፣ ጊዜ ነው ካላችሁ ከዚህ ጸሎት ጋር ከተስማማችሁ አሜን በማለት ሼር በማድረግ እምነታችሁን ግለጹ። ከዚህ ጸሎት ጋር ተስማሙ። እግዚአብሔር እጅግ በጣም በቅርብ ጊዜ ውስጥ ይህ መሳያል አነጋጋሪ ምስክርነት ይሰጣችኋል፣ ሰዎች ለመቀበል የሚያስቸግራቸው። ሻሎም፣ እወዳቸዋለሁ። ተባረኩ።